ጤና ስጥልኝ እንደምንላችሁ፣ ይህ የብዝሃነትና የሕዳሴ ድምጽ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ከቀኑ 7 ሰዓት ሆኗል። የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አንተነህ ደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ብዝሃ ሕይወትን ጠብቆ ለዘላቂ ልማት ጥቅም ላይ እንዲውል በማድረግ ረገድ ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር አሳሰበ። 15ኛው ዓለም አቀፍ የብዝሃ ሕይወት ቀን በኢትዮጵያ ተከብሯል። ፈቃዳ አባለማየሁ ብዝሃ ሕይወትን በሁሉም የስራ ዘርፎች በማካተት ልማትና የህዝቦችን ተጠቃሚነት እናረጋግጥ በሚል መሪ ቃል አስራ አምስተኛው የዓለም አቀፉ የብዝሃ ሕይወት ቀን በኢትዮጵያ በተከበረበት ወቅት ባለፉት አስርት ዓመታት የኢትዮጵያን ብዝሃ ሕይወት በመጠበቅ ጥቅም ላይ እንዲውሉ ሲያደርግ መቆየቱን የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ገመዶ ዳሌ እንደተናገሩት ባለፉት አርባ ዓመታት ዋናውን ጅንባንክና ድብልቅ ጅንባንክን ጨምሮ ሀያ ሦስት ማህበራዊ የዘር ባንኮች አስራ ሰባት የመስክ ጂን ባንኮች እንደዚሁም አስራ ስድስት የዘር ቦታ ጥበቃ ስፍራዎች በሀገራችን እንዲቋቋሙ ተደርጓል። በእነዚህ የመንበሪያ አማራጮች የእጽዋት የእንስሳትና የደቂቀ አካላት ዘርፎችን በአካተተ መልኩ የአንድ ሺ ሀያ አንድ ዝርያዎች አምስት ኒው ዝርያዎችን ጨምሮ መቶ አስራ ሁለት ሺ ሁለት መቶ ስልሳ ስድስት ናሙናዎችን በዋናው ጂን ባንካችን ውስጥ ማንበር ተችሏል። ብዛዮትን በተለያዩ ፖሊሲዎችና እቅዶች ውስጥ በማካተት ለዘላቂ ጥቅም ማዋል እንዲቻል ባለርሻ አካላት ኃላፊነታቸውን እንዲወጡም ዶክተር ገመዶ ጥሪ አቅርበዋል። የአካባቢ ደንና የአየር ንብረት ለውጥ ሚኒስትር ዶክተር ሽፈራው ተክለማርያም በበኩላቸው የኢትዮጵያን ብዛዮት በመጠበቅ ጥቅም ላይ እንዲውሉ ለማድረግ ባለርሻ አካላት ኃላፊነት አለባቸው ነው ያሉት። የምርምር ስራዎች መነሻ ሊያደርጎ የሚገባቸው የሀገራችንን ብዛ ህይወት መሆን እንዳለበት በሀገራችን የሚገኙ የምርምር ተቋማትና ተመራማሪዎች አጽንኦት ሊሰጡት የሚገባ ስራ። የኢትዮጵያ ብዝሃ ህይወት ኢንስቲትዩት ብዝሃ ህይወትን በሚመለከት እንደ ሀገር ተጠሪ ተቋም እንደመሆኑ ወደ ሀገር ውስጥ የሚገቡ ሚሆን ከሀገር የሚወጡ የብዝሃ ህይወት ሀብቶችን የሀገራችንን ጥቅም የሚያስጠብቁ መሆናቸውን እያረጋገጠ መስራት የሚጠበቅበት ክባብ በባሉ ላይ በክብር እንግድነት የተገኙት በምክትል ጠቅላይ ሚኒስትር ማድረግ የፋይናንስና ኢኮኖሚ ክላስተር አስተባባሪና የመገናያና የኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረ ጽዮን ገብረ ሚካኤል ኢትዮጵያ ዓለም አቀፍ የብዛ ህይወት ስምነቶችን በመፈረም ጭምር ለብዛ ህይወት ጥበቃ ትኩረት ሰታ እየሰራች መሆኑን ገልጸዋል። በዓለም አቀፍ ደረጃ ለብዛ ትኩረት መሰጠትን ተከትሎ ሀገራችን የሪዮ ስምነቶች ውስጥ አንዱ የሆነውን የብዝ ህይወት ዓለም አቀፍ ስምነትን ተቀብላ አድርጋለች። በተጨማሪም ኢትዮጵያ የዓለም አቀፉን የምግብና እርሻ እጽዋት ጀኔቲክ ሀብት ስምምነትን በማጥበቅ ለብዛ ህይወት ሀብቷ ጥበቃና ዝልቅ አጠቃቀም ያጠቃቀም በቁርጠኛነት እየሰራች መሆኗን ለዓለም ማህበረሰብ አሳይታለች። ከአስራ አምስተኛው ዓለም አቀፉ የብዛ ህይወት ቀን ጋር የኢትዮጵያ ብዛ ህይወት ኢንስቲትዩት የተቋቋመበት አርባኛ ዓመትም በጣምራ እየተከበረ ነው። ከኢቢሲ ዜናዎቻችን ቀጥለዋል። አሁን ደግሞ ግንቦት ሃያን ወደ ተመለከቱ ዜናዎች እናልፋለን። ወደ ቀዳሚው ዜና ስናልፍ ኢትዮጵያ የምትከተለው ፌዴራሊዝም አሁን ላለው ሰላምና ልማት አይነተኛ ሚና እየተጫወተ መሆኑን የተለያዩ የፖለቲካ ፓርቲዎች ገለጹ። ፓርቲዎቹ በፌዴራሊዝም ስርዓት አተገባበር ዙሪያ ሊስተካከል ይገባዋል ያሉትንም አንስተዋል። ሰለሞን ጸጋዬ ዝርዝር አለው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከሃያ አንድ አመታት በፊት ባጸደቁት ህገ መንግስት ሀገሪቷ ብዛሃነትን ባከበረ ፌዴራላዊ ስርዓት እንደምትተዳደር ተቀምጧል። የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አየለ ጫሚሶ ዜጎች በቋንቋቸው የመማርና የመዳኘት መብት መጎናጽፋቸው ፌዴራላዊ ስርዓቱ ካስገኛቸው ጥቅሞች መካከል መሆናቸውን ላብነት ጠቅሰዋል። ፌዴራላዊ ስርዓት ለኢትዮጵያ ብዙ ብሔር ብሔረሰቦች፣ ብዙ ቋንቋ ላለበት አካባቢ መሰረታዊ ሁኔታ ነው። በቋንቋ ብቻ የታጠረ ፌዴራሊዝም በሂደት ጠባብነትን ይፈጥራል። የምለው ኢትዮጵያ ብሔራዊ ንቅናቄ መይብን ሊቀመንበር አቶ መሳፍን ትሽፈረው በበኩላቸው ኢትዮጵያ ስርዓቱን መከተል ከጀመረች ወዲህ የብሔር ብሔረሰቦችና ህዝቦች መብት ካለፉት ጊዜያት በተሻለ የተከበረባት ሀገር ሆናለች ነው ያሉት። ብሔር ብሔረሰቦች መብታቸውን እያስጠበቁ መጥተዋል። በቋንቋቸው ይናገራሉ በራሳቸውም ሰዎች ይዳኛሉ። ግን አደረጃጀቱ መቀየር ያለበት ብለን ነው የምናምነው እኛ የአንድነት ፓርቲ የድርጅት ጉዳይ ኃላፊ አቶ ብስራት ተሰማ ደግሞ የፌዴራል ስርዓቱ የተዋቀረበት መንገድም ተገቢ ነው ብለዋል። ፌዴራሊዝም ያው በሀገራችን ላይ ብዙ ለውጥ አምጥቷል። ብሔር ብሔረሰብ ተከባብሮ እንዲኖር እንዲፋቀር አድርጓል። ፌዴራሊዝም የሀገራችን ትልቅ እንበርታ አምጥቷል። የኢትዮጵያ ህዝቦች አብዮታዊ ዴሞክራሲ ግንባር ኢህአዴግ ምክር ቤት ጽህፈት ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ደስታ ተስፎው በበኩላቸው የፌዴራል ስርዓቱ ኢትዮጵያ በፈጣን እድገት ላይ እንድትገኝ አስችሏል ብለዋል። ፌዴራሊዝም ስርዓት ዲሞክራሲያዊ አንድነትንም ለማምጣት እንደዚሁ ትልቅ አስተዋጽኦ አለው። በፌዴራል ስርዓትና በክልሎች የተዋቀረ በመሆኑ ህገ መንግስታችን አጠቃላይ የመንግስታቱን ግንኙነት ጭምር ምን መሆን እንዳለበት በመሰረታዊነት ያስቀመጠ በመሆኑ ዲሞክራሲያዊ አንድነት እየጠነከረ ነው። አወቃቀሩ ቋንቋን ብቻ መሰረት ያደረገ አይደለም፣ የሚሉት አቶ ደስታ የህዝቦች ፈቃድና የመልካም ምድር አከላለልም ከግምት ውስጥ የሚገቡ ናቸው ነው ያሉት። አከላለሉ ቋንቋን ብቻ አድርጎ በቋንቋ መሰረት የተከለለ አይደለም ማለት ነው። ሁሉንም ኢትዮጵያ ያላት አሁን ዘጠኝ ብሔራዊ ክልሎች ናቸው። እነዚህ ዘጠኝ ብሔራዊ ክልሎች አከላለላቸው በህገ መንግስቱ የተቀመጡትን በዋነኝነት የማንነት የቋንቋን ከግምት ውስጥ ያስገባሉ። ቀጥሎ ደግሞ ፈቃድ መፍቀድ አለባቸው ህዝቦቹ በየትኛው አከላለል በየትኛው ክልል መካለል እንዳለባቸው ፍቃዳቸው ያስፈልጋል ማለት ነው። ሶስተኛ የመልክዓ ምድር ማቀማመጥ ከግምት ውስጥ ያስገባል ማለት ነው። የፌዴራሊዝም ስርዓቱ ኢትዮጵያን አስተማማኝ ሰላም የሰፈነባት ሀገር እንዳደረጋት አስተያየት ሰጪዎች ተናገሩ። ብዝሃነትን ያስተናገደች ሀገር እውን ማድረጉንም ነው የገለጹት። ዳዊት አሰው ለረዥም ዘመናት የአህዳዊ መንግስት ስርዓት ስትከተል የቆየች ኢትዮጵያም ከ1987 ዓ ም በኋላ ፌዴራሊዝም የአስተዳደር ስርዓት መከተል መርጣለች። ይህም የአገሪቱን ዜጎች በመቻቻልና በሰላም አብሮ መኖርን አጎልብቶልናል ይላሉ አስተያየት ሰጪዎች። ፌዴራሊዝም በርካታ ብሔሮች ብሔረሰቦችና ህዝቦች በጋራ ማኖር ያስቻለ መሆኑን በመጠቆም አገራችን እንደሚታወቀው ከ76 ወይም 80 የሚጠጋ ብሔር ብሔረሰቦች አላት አንድ ሀገር ደግሞ ይናሃል የተለያየ ቋንቋ የሚያወራ የተለያየ ኢትኒክ ግሩፕ አላት ማለት የፌዴራሊዝም ስርአት ምን ደረጃ ላይ እንዳለ ግልጽ ነው። ፌዴራሊዝም በአገሪቱ ላይ ያለው የታሪክ አንድምታ ሲታይም የኢትዮጵያ ተከታታይ የጦርነትና ግጭት ታሪክ በመቀየር አዲስ ምዕራፍ ይዞ መምጣቱን በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ፒኤችዲ ተማሪ የሆኑት አቶ ነጋ ምን አስቦ ይገልጻሉ። አገሪቱም እንደ ሀገር መቀጠል ካለባት የፌዴራል ስርዓት ጥሩ አማራጭ የሆነ ይመስለኛል። ምክንያቱ ከኢትዮጵያ ውስጥ ብዙ ብሔረሰቦች፣ የተለያዩ ሃይማኖቶች፣ የተለያዩ አመለካከቶች ብዝሃነት ያላት ሀገር ስለሆነች፣ ወይ ደግሞ በእንግሊዝኛው ማልቲ ኤትኒክ የምንለው አገር ስለሆነች የግድ ለኢትዮጵያ አስፈላጊ ነው። የኢኮኖሚክስ ምሁራንም የፌዴራሊዝም ስርዓቱ ከሰላሙ ባሻገር ኢትዮጵያ የተሻለ ምጣኔ ሀብት እድገት እንዲኖራት አስችሏል ብለዋል። ይዚያ እንደዘገበው በሐረሬ ክልል ባለፉት ዓመታት ለተገኙት ሁሉን አቀፍ ለውጦች የግንቦት ሀያ ድል ሚናው የጎላ እንደሆነ የክልሉ ነዋሪዎች ገለጹ። ነብዩ እንደሰን ዝርዝራለሁ። በሕገ መንግስት የሁላችንም የብሄር ብሔረሰቦች ሰፈነ፣ የሴቶች ሰፈረ። ስለዚህ እኔ ግንቦት 20 መቀሸራችን ናት። በተለይ ሐረሪ ብሔረሰቦች እኛ ከዱክ በር በታች ወደ ላይ መውጣት የማንችል ብሔረሰቦች ነበርና ዛሬ ግን በራሳችን ቋንቋ እንድንማርና በራሳችን ቋንቋ እንድንሰራ ያደረገን እንደዚሁም ተምረን ትልቅ ደረጃ ደርሰን አገራችንም እያገለገል በማህበር ተደራይተን እኛ ሴቶች በጥቃቅን ተደራይተን ዛሬ ሐረሪ ሴቶች እስከ ሚሊዮነር ድረስ ደርሶ እራሳቸውን ችሎ በትልቅ ደረጃ የደረሱና አገራቸውን ደግሞ በትልቅ ውጤታማ ሆኖ ባሳዩበት ሰዓት ነው። ሥርዓቱ በፈጠረው የነጻ ኢኮኖሚ ሰርቼ የግሌን ሀብታ አፍርቼ ከስሬ ደግሞ በጣም በመቶዎች የሚቆጠሩ ወገኖቻችን የስራ እድል በመፍጠር ጥሩ ሁኔታ ላይ አለው ነው የምለው። ይህም የግንቦት ሀያ የድል ውጤት ነው ነው የሚለው እኛ ሴቶች በየቢሮው፣ በየፓርላማው፣ በየመስሪያ ቤቶች ከወንዶች እኩል ቆመን መብታችንን የምንናገርበት በግንቦት ሀያ ትሩፋት ነው። ብዙ ነገሮቻችን በሀገራችን ላይ አልተነኩም። የመለወጥ ፍላጎቱ ካለ ማንም ሰው ይለወጣልና ይህ ትውልድም ለመለወጥ ጨክኖ ተምሮ ራሱን ይሄ ብሎ ብሞክር ያድጋል፣ ይለወጣል። ወደ ሌሎች ዜናዎች እናልፋለን። የጋምቤላ ክልል ሃይማኖት ተቋማት ጉባኤ በሙሩ ላይ የታጠቁ ኃይሎች ወላጆቻቸውን ያጡ ህጻናትን ተረክቦ ለማሳደግ ወሰነ። በብፁዕ ቅዱስ አቡነ ማቲያስ የሚመራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልዑክ ለህፃናቱ የተለያዩ ድጋፎችን አድርጓል። ጥላውን ካሳ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ከብፁዋን ሊቃነ ጳጳሳትና ከቤተ ክርስቲያኒቱ የተለያዩ ባለድርሻ አካላት ጋር በጋምቤላ ጉብኝት አካሄዷል። በጉብኝታቸው በክልሉ የተለያዩ አካባቢዎችንም ተመልክቷል። በክልሉ የተከሰቱ ግጭቶችና አለመረጋጋት ተወግዶ ሰላማዊ እንቅስቃሴ መኖሩም ነው የገለጹት። እንዳየነው ሰላሙ እየተረጋጋ እንዳለ መንግስት በሚያደርገው ጥረት እኒህ 56 ህጻናትም እንደተመለሱ አይተናል። ጤንነታቸውም ደህና እንደሆነ አይተናል የቀሩትንም ለማስመለስ መንግስት ጥረት እያደረገ መሆኑን ተነግሮናል። በጉብኝታቸው በሙሩ ላይ የታጠቁ ኃይሎች ታፍኖ ከተወሰዱበት የተመለሱ ህጻናትንም ባርከዋል። ከዚህ ባለፈ ቤተ ክርስቲያኒቱ የተለያዩ አልሚ ምግቦችንም ለህፃናቱ አብርክታለች። ቅዱስነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቀጣይ በሙሩ ላይ የታጠቁ ኃይሎች ወላጆቻቸውን በሞት ያጡ ህጻናትን እንደምትደግፍም አረጋግጧል። ተመካክረን የምናደርገው ነገር ይኖራል። የሁላችንም ግዴታ ስለሆነ የምንችለውን ያህል ከማድረግ ወደ ኋላ የምንል አይደለንም። ጋምቤላ ክልል የሃይማኖት ተቋማት ጉባኤ ወላጆቻቸውን ያጡ ህጻናትን ለማሳደግ መወሰኑን የጉባኤው ሰብሳቢያ አባ ተክለ ሃይማኖት ተናግሯል። ለወላጅ አልባ ህጻናትን የመንከባከብና የማሳደግ ሃይማኖታዊ ግዴታ ስላለብን ያለነው ሰባቱ ቤተ እምነቶች የክልሉ መንግስት የሚፈቅድልንን ህጻን እናት አባት የሞተባቸውን ወላጅ ወስደን ተከፋፍለን ለማሳደግና ለደረጃ ለማቃት የሃይማኖት ተቋማቱ ይህን ውሳኔ ወስኗል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የሃይማኖት ተቋማት ጉባኤ ለህፃናቱ ባደረጉት ድጋፍ የክልሉ መንግስት ምስጋና አቅርቧል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለዚህ ህፃናት ያደረገ ድጋፍ ትልቅ ምስጋና ነው ለማቅረብ የምፈልገ። ተመላሽ ህፃናቱን የማስመለሱ ሂደት አሁንም ተጠናክሮ የቀጠለ ሲሆን ለተመለሱ ህፃናት እየተደረገ ያለው ድጋፍም በጥሩ ሁኔታ ላይ እንደሚገኝም ተመልክተናል። ለኢቢሲ ለተጠናቀረው ዘገባ ጥላሁን ካሳነኝ ከጋምቤላ። የከፍተኛ ትምህርት ተቋማት የሚያከናውኗቸው የምርምር ስራዎች የአካባቢውን ማህበረሰብ ማዕከል ያደረጉ ሊሆን እንደሚገባ በሰባተኛው ሀገር አቀፍ የምርምር ጉባኤ ላይ የተሳተፉ ምሁራን ገለጹ። ጉባኤውን ያዘጋጀው የደብረ ማርቆስ ዩኒቨርሲቲ በበኩሉ ዩኒቨርሲቲው የአካባቢውን የተፈጥሮ ሀብት መሰረት በማድረግ ማህበረሰቡን የሚደግፍ ምርምሮችን እያካሄደ መሆኑን አስታውቋል። ሙሉ ብርሃን ሻማ ሰባተኛው ሀገር አቀፍ የምርምር ጉባኤ በደብረ ማርቆስ ዩኒቨርሲቲ አዘጋጅነት ለሁለት ቀናት እየተካሄደ ሲሆን ምርምር ለእውቀት ሽግግር የሚለው ደግሞ የጉባኤው ጉባኤው መሪ ቃል ነው። ዶክተር ዳዊት መኮንን በአዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰር ማዕረግ መምህር ሲሆኑ የምርምር ጉባኤው ደግሞ ተሳታፊ ናቸው። እሳቸው እንደሚሉት ታዲያ የከፍተኛ ትምህርት ተቋማት የሚያከናውኗቸው የምርምር ስራዎች የአካባቢውን ማህበረሰብ ማዕከል ያደረጉ ሊሆኑ ይገባል። የሚሰሩ ስራዎች ደግሞ እነዚህ ከተመረጡ የምርምር ርዕሶች ጉዳዮች ጋር የተገናኙና በጊዜ ጊዜው እውቀትን እየገነቡ መሄድ የሚያስችሉ መሆናቸውን መራገጥ ያለባቸው ይመስለኛል። ያ የተገኘው እውቀት ደግሞ ወደ ህብረተሰቡ እንዲገባ ተቋማት መጫወት ያለባቸው የተለያዩ የተገኘውን እውቀት የማሰራጨት ለህብረተሰቡ የማስተዋወቅ ስራዎችን የሚሰሩ ከሆነ ምናልባት ለአካባቢያችን ህብረተሰብ የሚጠቅም ምርምሮችን መስራት የሚቻል ይመስለኛል። የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ዶክተር ንጉስ ምትኩ በበኩላቸው ዩኒቨርሲቲው የመማር ማስተማር ስራውን የሚደግፉ ምርምሮችን ከማካሄድ ባለፈ የአካባቢውን ተፈጥሮ ሀብት መሰረት ያደረጉ ምርምሮችን በማካሄድ ማህበረሰቡን ተጠቃሚ ለማድረግ ጥረት እየተደረገ መሆኑን አስታውቀዋል። ይህ አካባቢ ለምርምር መልካም አጋጣሚዎች አሉት። የመጀመሪያው ይሄ የጮቄ የተፋሰስ ውስጥ የምንገኝ በመሆናችን የተለያየ ስነ ምህዳር አለው። ወደ አምስት የተለያየ ስነ ምህዳር ከደጋው እስከ ቆላው ድረስ ያለበት ነው። ይሄ ለምርምር በጣም ጥሩ አጋጣሚ ነው። የዩኒቨርሲቲው የምርምርና ማህበረሰብ አቀፍ ምክትል ፕሬዚዳንት ዶክተር ስማቸው ጋሻይ እንዳሉት ደግሞ ዩኒቨርስቲው በዚህ አመት ብቻ ስልሳ ያህል ህብረተሰቡን ተጠቃሚ የሚያደርጉ የምርምር ስራዎችን እያካሄደ ነው። በጉባኤው በዩኒቨርሲቲው የመካኒካል ምህንድስና ተመራቂ ተማሪዎች የተሰሩ ጤፍን በመስመር ለመዝራትና መዓዛማ ዘይት ለማምረት የሚያስችሉ ቴክኖሎጂዎች ለእይታ ቀርበዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ከደብረ ማርቆስ ለተጠናቀረው ዘገባ ሙሉ ብርሃን ሻማ ነኝ። ጅማ ዩኒቨርሲቲ የኦሮሞ ጥናት ተቋም መክፈት መክፈቱ መንግስት የብሔር ብሔረሰቦችን ቋንቋና ባህል ለማበልፀግ የጀመረውን ጥረት የሚያግዝ መሆኑን የትምህርት ሚኒስቴር ገለጸ። የጅማ ዩኒቨርሲቲ የመጀመሪያው ዓለም አቀፍ የኦሮሞ ጥናት ኮንፈረንስን ጀምሯል። ተስፋዬ አባተ በጅማ ዩኒቨርሲቲ የተከፈተው የመጀመሪያው ዓለም አቀፍ የኦሮሞ ጥናት ኮንፈረንስ ከፍተኛ የመንግስት አመራሮች፣ የዩኒቨርሲቲ ፕሬዚዳንቶች፣ የኦሮሚያ ክልል የስራ ኃላፊዎች በኦሮሞ ባህልና ቋንቋ ላይ የተለያዩ ምርምሮችን ያደረጉና የጻፉ የውጭ ሀገርና የሀገር ውስጥ ተመራማሪዎች እንዲሁም ሌሎች ተሳታፊዎች የተገኙበት ነው። በኮንፈረንሱ መክፈቻ ላይ የትምህርት ሚኒስትር ዴኤታ ዶክተር ካባ ኡርጌሳ እንደገለጹት መንግስት ባለፉት ዓመታት በሁሉም ደረጃ ትምህርትን ተደራሽ ለማድረግ ሰፊ ስራ ሰርቷል። በተለይም ከፍተኛ የትምህርት ተቋማት የምርምርና የማህበራዊ አገልግሎት ማጠንጠኛ እንዲሆኑ ለማድረግ ከፍተኛ ድጋፍ ተደርጓል። በ1995 የአፋን ኦሮሞ ትምህርት የጀመረው የጅማ ዩኒቨርሲቲም ለኦሮሞ ባህል ወግና ቋንቋ ማደግ የራሱን አስተዋጽኦ እያበረከተ ይገኛል ብለዋል። ሚኒስትር ዴኤታው የኦሮሞን የጥናት ኮንፈረንስ ያዘጋጀው ጅማ ዩኒቨርሲቲም የኦሮሞ ጥናት ተቋም በማቋቋም መንግስት የሀገሪቱ ብሔሮች፣ ብሔረሰቦችና ህዝቦችን ቋንቋ፣ ባህልና ወግን ለልማት እንዲውል ለሚሰራው ስራ አጋሽ ነው ብለዋል። ጅማ ዩኒቨርሲቲ የኦሮሞ ጥናት ተቋም ከፍቶ ጥናትና ምርምር መጀመሩ እጅግ የሚደገፍ ነው። ትምህርት ሚኒስቴርም ዩኒቨርሲቲዎች መሰል የጥናትና ምርምር ስራዎች በመስራት ህብረተሰቡን ማገልገልን ትኩረት አድርገው እንደሚሰሩ ድጋፍ ያደርጋል። ሌሎች ዩኒቨርሲቲዎችም በመሰል የቋንቋ ጥናቶች ላይ ሊሰሩ ይገባል። የጅማ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ፍቅሬ ለሜሳ በበኩላቸው ጅማ ዩኒቨርሲቲ ይህንን ዓለም አቀፍ ኮንፈረንስ ሲያዘጋጅና የጥናት ተቋም ሲከፍት በኦሮሞ ባህል ወግና ቋንቋ ላይ ጥናት ለሚያደርጉ ምሁራን ተጨማሪ አቅም ለመፍጠርና ለሀገር ልማት እንዲውል ነው ብለዋል። ኦሮሞ የኦሮሞ ጥናት ተቋም በዘርፉ ሳይንሳዊ ጥናት በማድረግ ገንቢ ሚና ይጫወታል ብለን እናምናለን። ዩኒቨርስቲያችንም ይህንን ያጠናክሮ ይቀጥላል። የኦሮሞ ቋንቋ፣ ወግ፣ ባህል፣ ልምድ የገዳ የተለያዩ ስርዓቶች በማጥናት ለሀገር እድገትና ብልጽግና ለማዋልም ያስችላል። በኮንፈረንሱ በገዳ ስርዓት በኦሮሞ ቋንቋ፣ አኗኗር፣ ባህልና ታሪክ ላይ ያተኮሩ የተለያዩ የጥናት ጽሁፎች በሀገር ውስጥና በውጭ ምሁራን ቀርበው ውይይት እየተደረገባቸው ነው። ኮንፈረንሱ ለሁለት ቀናትም የሚካሄድ ነው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ተስፋዬ አባተ ነኝ ጅማ አሁን በደረሰን ዜና በጅማ ዩኒቨርሲቲ ለሁለት ቀናት የተካሄደው ዓለም አቀፍ የኦሮሞ ባህል ጥናት ኮንፈረንስ ተጠናቋል። ኮንፈረንሱን በተለይ በኦሮሞ ባህል ቋንቋና ታሪክ ዙሪያ ጥናት የሚያካሂዱ ምሁራንን በጋራ ያገናኘና ለቀጣይ ጥናቶችም ግብዓት የሚሰጥ መሆኑን የጅማ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ፍቅሬ ለሜሳ ተናግረዋል። ባለፉት ስርዓቶች ተዘንግተው የቆየውን የኦሮሞ ባህል ቋንቋና ታሪክ ለማሳደግና ለሀገር ልማት ለማዋል የሚያስችል ተግባር ዩኒቨርሲቲው ያከናወነ መሆኑንም ገልጸዋል። የኦሮሚያ ባህልና ቱሪዝም ቢሮ በበኩሉ በቢሮ ብቻ ተወስኖ የቆየውን የኦሮሞ ባህል ቋንቋና ታሪክ ጥናት በተለያዩ ተቋማት መጀመሩ ከፍተኛ ውጤት መሆኑንም ተናግረዋል። የኮንፈረንሱ ተሳታፊዎችም የቀረቡት የጥናት ውጤቶች በመረጃ ላይ የተመሰረተ እውቀት እንዲኖራቸው ማድረጉን ለኢቢሲ ተናግረዋል ሲል የዘገበው ሪፖርተራችን ተስፋዬ አባተ ነው። ተመልካቾቻችን፣ ከኢቢሲ የሰባት ሰዓቱ ዜና በዚያ አብቅቷል። ከዜናዎቹ ጋር አንተነህ ደምሰው ነበርኩኝ። ጤና ይስጥልኝ።